የተወደዳችሁ ተመልካቾቻችን ትላንት በዘገባችን ከእጮኛው ቀነኔ አዱኛ ሞት ጋር በተያዘ ተጠርጥሮ በስር ላይ የሚገኘው ድምፃዊ አንዱ ዓለም ጎሳ ትላንት ለተሰኞ መጋቢት 29 2017 ዓ.ም ፍርድ ቤት ቀርቦ ፖሊስ በጠየቀው የምርመራ ቀን ዙሪያ ውሳኔ ለመስጠት ለዛሬ ማክሰኞ ቀጠሮ መስጠቱን መዘገባችን ይታወቃል። ድምፃዊው አንዱ ዓለም ጎሳ ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበ ሲሆን በጉዳዩም ተጠርጥሮ ለእስር ከበቃ ወዲህ ለአራተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱ ዓለም ጎሳ በችሎት ሲገኝ ሙሉ ለሙሉ ጥቁር ልብስና ኮፍያ አድርጎ ነበር። የሟች ቀነኔ አዱኛ አባት፣ እናት፣ ወንድምና ሌሎች ቤተሰቦቿም በችሎት ታድሞ ነበር ሲል ዘ ሀበሻ ዜና ዘግቧል። በዘገባውም በዛሬው ዕለት አቃቢ ህግ መዝገቡን ከተመለከተ በኋላ መሟላት አለባቸው ያላቸውን ነገሮች ማለትም የረከቡት ምንጣፍ የፎረንሲክ ምርመራ ውጤት እስኪመጣ ድረስና ሟች ከዚህ በፊት ህክምና ስታደርግበት በነበረ የህክምና ተቋም የተወሰኑ ባለሙያዎች ማለትም የሐኪም አስረጂ ቃልን ስላልሰጡ የእነርሱ ቃል እስክንቀበል ተጨማሪ ጊዜ ያስፈልገናል በማለት አስር ተጨማሪ ቀናት እንዲፈቀድላቸው ትላንት ጠይቀዋል። የአንዱ ዓለም ጠበቃ በበኩላቸው የአስክሬን ምርመራ ውጤትና ማብራሪያው መጥቷል። ውጤቱም የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷ ነው። የሟች አስክሬን ምርመራ በውጫዊ ሰውነቷ የመበለዝ የመቧጨር ቀድማ መሞቷን ወይም ተገፍተራ መውደቋን የሚያሳይ ነገር የለም። ሟች ራሷን ያጠፋችው። ጠበቃውም ሲቀጥሉ የአዲስ አበባ ፖሊስ የምርመራ ቡድን ሟች የዕለት ተዕለት ውሏን የምትጽፍበት ማስታወሻ ወይም ዲያሪ አግኝቷል። በዲያሪው ላይ ሕይወቷን ልታጠፋ እንደምትችልና ከለዚህ ውሳኔዋ ቤተሰቦቿ፣ አንዱአለም እና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛ የበዋስ ወጥቶ የደረሰበትን ከባድ ሀዘን እንዲጨርስ ይፈቀድልን፣ ደንበኛቸው አስፈላጊ ከሆነ ከሀገር እንዳይወጣ ታግዶ የዋስ መብቱ ተከብሮለት ከእስር እንዲለቀቅ ሲሉ መጠየቁን በትላንትና ዕለት መዘገቡ የሚታወስ ጉዳይ ነው። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የያዘውን የምርመራ መዝገብ ተቀብሎ በጠየቀው የጊዜ ቀጠሩ ላይና ዋስትና ጥያቄው ላይ ውሳኔ ለመስጠት ለዛሬ ማክሰኞ መጋቢት 30 ቀን 2017 ዓ.ም ጠዋት ተለዋጭ ቀጠሮ በሰጠው መሰረት ዛሬ ችሎት የተሰየመ ሲሆን ፍርድ ቤቱም በሰጠው ውሳኔ ፖሊስ የጠየቀውን አስር ቀን መፍቀዱን የዜና ምንጫችን ዛሃበሻ ዜና የፌስቡክ ገጽ አተቷል። የተወደዳችሁ ሁሉ ተመልካቾቻችን ለዛሬ ያዝነው መረጃ በዚህ ላይ ይጠናቀቃል። በቀጣይ ቪዲዮአችን እስከምንገናኝ ድረስ መልካም ሁሉ ለናንተ ተመኝንላችሁ። አሁንም ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካምን ሁሉ ተመኝንላችሁ።